ጊዜ በውስጥ ጨረስን ምናምን ብለው አለባብሰው አልፈዋል ማለት ነው። የዱባይን ጉድ ብለን ሳንጨርስ አሁን ደግሞ በሳዑዲ አረቢያ በጅዳ ከተማ ይህ ከአረቡ ጋር ያለው ልጅ የእህቶቻችንን ብር ይቃማ አሰራላችኋለሁ ፓስፖርት አሰራላችኋለሁ እያለ እንግዲህ ሙጠጥ አድርጎ በልቷቸዋል ማለት ነው። አንዳንድ እህቶች መረጃ አውጥተዋል አንዳንዶቹ ደግሞ እንፈራለን መረጃ ለመስጠት ብለዋል ማለት ነው። ምክንያቱም ልጁ የያዘባቸው ነገር ስላለ ተብሏል። እንግዲህ ሙሉ መረጃውን የማስገባላችሁ ይሆናል። እህቶቼ፣ እውነት ለመናገር የእኛን የሀበሾች ወሬ ይዛችሁ ኢቃማ እናሰራለን ፓስፖርት እናሰራለን እያላችሁ ብራችሁን አትበሉ ከቶም በአሁኑ ሰዓት ማለት ነው። አሰላሙአሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድና የተከበራችሁ የዘይናብ ነርስ ኢትዮፕ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት የዓለም ክፍል ሰላማችሁ ብዝት ትረፍ ይበል። እንግዲህ ሰሞኑን ትንሽ ጠፋ ብያለሁ፣ እየተመቸኝ አይደለም። ቪዲዮ ላይክ፣ ሼር አድርጉ። እንደዚህ ለእህቶች የሚጠቅም መረጃ ሳገኝ ወደ እናንተ ይዤ እብቅላለሁ ማለት ነው። እንደዚህ አይነት ቪዲዮ ስታዩ እውነቴን ነው፣ አንድ እህት ሁለት እህት ብናተርፍ እንኳን ቪዲዮውን ሼር አድርጉ፣ ላይክ አድርጉ ማለት ነው። ባለፈው እንግዲህ አይታችኋል። ቲክቶክ ላይ በጣም ብዙ ኢትዮጵያኖችን የሚረዳ ከኮንትራት የጠፉ የታመሙትን በጣም በብዙ መልካም ስራው የምናውቀው ታሜ በሚገርም ሁኔታ እውነት ሰው ማመን እንዲህ ነው ወይ? እስከዚህ ደረጃ ነው። እንደ ስክል ነው የደረስኩት። እንግዲህ ሀያ ሺህ ድርሃም ነው ቃ ማሰራ አልሻለሁ ብሎ ተቀብሎ መጨረሻ ላይ አሳ ስርዓት ካንስል አስደርጎ ይቀማዋል። ምንድን ነው ካንስል አስደርጎ ከኢማራት ውስጥ ሁለተኛ፣ ኢማራት ውስጥ እንዳትገባ አድርጎ ነው ኢትዮጵያ ያስገባት ማለት ነው። ኢትዮጵያ ከገባች በኋላ እንኳን አስባችሁበት ሄዳችሁ አይደለም፣ እንኳን እንደዚህ ተይዛ ሄዳ አይደለም። ታስቡበት እንኳን ሲኬድ በጣም ከባድ ነው። እህታችንም እዛ ብዙ ውጣ ወረዶችን ካሳለፈች በኋላ ታማ በጸበል በሕክምና ምናምን ራሷንም ለማጥፋት ብዙ ሙከራ እያደረገች እንደነበረ ያው ከሚያቅም ሰው ከራሷ አንደበት ሰምተን ያው ጉድጉድ ተብሎ በውስጥ መስመር ይጨረስ ተብሎ በውስጥ ጨረስን ብለው አለባብ ሰው የሆነ አስራ ሰባት ሺ ሪያል አስራ ሶስት ሺ ድርሃም ምናምን ነገር አምኖ እሱን እንዲሰጣት ተብሏል ተብሎ ነበር ማለት ነው። ያ ሆኖ እንዳለ ዛሬ ደግሞ በጅዳ የወጣ መረጃ አለ። የብዙ እህቶቻችንን ብር እየበላ ይቃማ አሰራላችኋለሁ ፓስፖርት አስወጣላችኋለሁ እንዲ ነው እንዲ ነው ካንስል የሆነ የተበለቀ ይቃማ አስነሳለሁ እያለ የብዙ እህቶቻችንን ገንዘብ እየበላ ይገኛል። የሚኖረው እንግዲህ ጅዳ ነው። ይህን ልጅ የምታውቁ የሚኖርበትን አካባቢ የምታውቁ አሳውቁን ሲል አረቡ መረጃውን አውጥቷል። ብዙ እህቶች ደግሞ መኖሪያ ሁኔታ አካባቢ እንደሆነ ያውቃሉ። ነገር ግን ከእሱ ጋር በጣም የውስጥ ግንኙነት ስላላቸው የእነሱን የሆነ ነገር ስለያዘባቸው ሚዲያ ላይ እና አወጣባችኋለሁ እያለ እያስፈራራቸው ስለሆነ በዚህ በዚህ ምክንያት ቦታውን ላለመናገር ችለዋል። ብዙ ኮሜንትም እያየሁ ነበር ቲክቶክ ላይ እንዲሁም ኦም ኦስማንም እየተናገረች ነበር ማለት ነው። አህመድ ጎጃሚው ነው የሚባለው የቃማው ስሙ ደግሞ ኢስማኤል እንደሚባል ነው እየተነገረ ያለው ማለት ነው። እና እህቶቼ ከቶም በአሁኑ ሰዓት በተለይ ሳውዲ አረቢያ በእያንዳንዱ ኢጃዛ ቤት ከአስር ከአስራ አምስት በላይ ስራ ፈተው ለአራት ወር ለአምስት ወር እየተቀመጡ አሉ። አስር ሺ ሪያል አስራ አንድ ሺ ሪያል ስምንት ሺ ሪያል ምናምን አውጥታችሁ ኢቃማ የምታሰሩት ለምንድን ነው? እሱንም ላይሳካላችሁ፣ እሱንም ላይሆንላችሁ አሁን ላይ ኢቃማ ማሰራት የሚባል የለም። ኢቃማ መሰራት ምህረት አዋጅ ከወጣ እንዳለ ይነገራል። በሚዲያም በአረብ ሚዲያም ምናምን በሀበሻ ዝም ብሎ ራሱ እየፈጠረ ምንም ነገር ማድረግ የማይችል ተራ ሀበሻ ገንዘባችሁን ለመብላት የሚያመጣው ሲስተም ነው እንጂ ማንም ኢቃማ አያሰራላችሁም ሳውዲ አረቢያ ላይ። በላቅም ለማስነሳት ከሆነ ራሱ ከፊላችሁን የበለቀውን ከፊላችሁን አናግራችሁ ነው እንጂ ሌላ ተራ ሰው ገብቶ ሊያስነሳላችሁ አይችልም ማለት ነው። እና ዝም ብላችሁ ብራችሁን ባትበሉ እላለሁኝ። ይሄ ልጅ ብዙ ሴቶችን እንደበላ ነው እየተነገረ ያለው። እንግዲህ ሌሎችም የተበላችሁ ካላችሁ ኮሜንት ላይ መጻፍ ትችላላችሁ። እህቶቻችን ደግሞ የእሱን አድራሻ የሚያውቁ፣ ነገር ግን በእሱ መረጃ የተያዘባቸው አንዳንድ ፎቶ ብቻ ሌላ ግንኙነት ያላቸው ሴቶች አሉ። እናንተ ምንም ነገር አትፍሩ። እውነት ሌሎችን እህቶቻችሁን ብታተርፉ ጥሩ ነው ብዬ አስባለሁ። ቦታውን ብትናገሩ በህግ እንዲጠየቅ ማለት ነው። ምንም አያደርጋችሁም። ምንም ይህ ፎቶ ምናምን እያሉን ቢያስፈራራም ምንም የሚመጣው ነገር አለ ብዬ አላስብም። እና እንደዚህ መከራችንን እያየን እጃችንን እየሻከረ የሴት እጅ አይመስል በክሎሮክስና በንትን ቁርፍድፍድ ብሎ እጃችን ብራችንን ለማንም የምትሰጡት ብራችሁን በጣም ነው የምታሳዝኑኝ። ወላይ ዙዙን አያችኋት? ይሄች የሻከረው በስራ ነው አለች። እነሱ ቁጭ ብለው የሴት ገንዘብ ሁሌ አይን አይን ከሚያዩ ይውጡና ይስሩ። እንደዚህ መስዋዕት እየከፈላችሁ ሁልጊዜ በወንድ የምትበሉ ወላይ አላህ ልትፈሩ ይገባል። እናንተ እንዲህ የምታደርጉት ሰዎች ከዱባይ እስከ ሳኡዲ ተሰማርተው በቃ እንደዚህ አይነት ስራ ነው የሚሰሩት ማለት ነው። እና ብልጥ ሁኑ። በምንም መንገድ ሳኡዲ አረቢያ ላይ አሁን ኢቃማ ምናምን ማሰራት የሚባል ነገር የለም። የተበለቀ ኢቃማ ካላችሁ ከፊላችሁን አናግራችሁ እራሱ ከፊላችሁ ብቻ ነው ሊያነሳላችሁ የሚችለው። ከዛ ውጭ እንዲህ እንላለን እናስነሳለን ምናምን የሚሉ ብር ሊበሏችሁ እንጂ እናንተን ሊጠቅሟችሁ እንዳልሆነ እየነገርኳችሁ ነው ማለት ነው ፓስፖርትም ከፈለጋችሁ ቀጥታ ኤምባሲ ሄዳችሁ አስቀጥራችሁ የሚከፈለውን ከፍላችሁ የሚፈጀውን ጊዜ ፈጅቶ በአምስት ወርም በስድስት ወርም ይመጣላችኋል በህጋዊ መንገድ እዛው ኤምባሲ ሄዳችሁ እንትን በሉ እንጂ በአቋራጭ የሚባል ነገር የለም ወላሂ የምሬን ነው። እና ሁሌ በዚህ እየደከማችሁ ስራ በሌለበት ሰዓት በአሁኑ ጊዜ ለአንድ ሰው ይሄን ያክል ብር እየሰጣችሁ ኢቃማ ያሰራልናል ብላችሁ ገንዘባችሁን አታባክኑ። ምክንያቱም ኢቃማ ቢሰራላችሁ ራሱ አመቱ ሲደርስ አይቆይ፣ እድሳቱ ምኑ በጣም ጣጣ ነው። አሁን ላይ ስራ የለም፣ ምንም ስራ የለም። ወላሂ ነው ምላችሁ፣ እያያችሁት ነው። እና እባካችሁ ትምህርት ውሰዱ ሁሌ እናንተ ላይ እስኪደርስ አትጠብቁ። በሌሎቹ ተማሩ። ያቺ ልጅ አሁን ዱባይ ከዱባይ ያን ሁሉ ብር የበላት ኢትዮጵያ፣ ያሳፈራት ልጅ አሁን ኢትዮጵያን ያለችው በጣም ችግር ላይ ናት። ራሷን ለማጥፋት ብዙ ነገር ሞክራለች። ሀታ ድጋሚ ዱባይ እንዳትገባ ነው ያደረጋት እና ለራሳችሁ እሰቡ። በዚች ምድር ላይ በተለይ ሶሻል ሚዲያ ላይ ማንንም አትመኑ። ምን ጥሩ ሰው ቢሆን ምን ሰው ቢረዳ ካሁን በፊት መልካም ስራ እየሰራ ብታቁት እራሱ ማንንም አትመኑ። እኔ ታሜ እንዲህ አደርጋል ብዬ ወላሂ አስቤ አላቅም ነበር። የእሱ ጊዜ እነሳራ ልብስብስ አድርገው በውስጥ መስመር ነው የጨረሱት ጉዳዩን ራሱ ማለት ነው። እና በጣም ከባድ ነው። ሰው ከፍቷል። ጥንቃቄ አድርጉ ለማለት እወዳለሁ። ቪዲዮ ላይክሽር አድርጉ መልካም ጊዜ